እጅግ አስፈሪ በሆነው በብሉይ ኪዳን ዘመን በክፋት የተሞላችው የኤልዛቤል ልጅ ታሪክ እነሆ። በጥንቷ እስራኤል ምድር ልክ እንደ እናቷ ኤልዛቤል የስልጣን ጥማት ያቃጠላት፣ ልቧ እንደ ክረምት በረዶ የቀዘቀዘ ሴት ተወለደች። በቤተ መንግስቱ ውስጥ ማታልልና ክህደት የዕለት ተዕለት ተግባር በሆነበት ዓለም ውስጥ አደገች። እናቷ ኤልዛቤል ጣዖትን በማምለክና የእግዚአብሔርን ነቢያት በማሳደድ የምትታወቅ ጨካኝ ሴት ነበረች። ልጇም ከእናቷ ይህንኑ ጭካኔ ተማረች። ስልጣን የሚሰጥ ሳይሆን በጉልበት የሚነጠቅ መሆኑን በገዛ አይኗ አየች። የእናቷ የክፋት መንገድ ለወደፊት ጣፈንታዋ መሠረት ጣለላት። ልክ እንደ እባብ ተደብቃ የይሁዳን መንግሥት ለመቆጣጠር ተዘጋጀች። የገዛ ዘመዶቿን እንኳን ለመግደል የማትመለስ ጨካኝ ሴት ነች። መንግሥቱ እየተንገዳገደ ጥቁር ጥላ በቤተ መንግስቱ ላይ አጠላ። ግን በተስፋ መቁረጥ ጭላንጭል ተስፋ አለ። የእግዚአብሔር ሕዝብ ተስፋ አልቆረጠም። እውነተኛ ወራሽ ህፃኑ ኢዮአስ በታማኝ አገልጋዮች ተደብቆ ይገኛል የዚች ክፉ ሴት እጆች ገና አልደረሱበትም ጊዜው እየገሰገሰ የሴትዮዋ ስልጣን እየጠነከረ የይሁዳ ጣፈንታ አደጋ ላይ ወደቀ ህፃኑ ኢዮአስ ይተርፍ ይሆን መንግስቱ ከጨለማ ይወጣ ይሆን ይህ የጎቶልያ ታሪክ አሁን ይጀምራል በክፋት በስልጣን ጥምና በተስፋ ጭላንጭል የተሞላው ታሪክ ይኸው እነሆ እንድትከታተሉት ጋበዝናችሁ ይህ የጨካኟ ንግስት የኤልዛቤል ልጅ የጨካኟ የጎቶልያ ታሪክ ነው። የጎቶልያ ታሪክ ከእናቷ ከኤልዛቤል ሳይነጠል እንደተጠላለፈ ገመድ የተያያዘ ነው። ኤልዛቤል የሰማርያ ንግስት፣ የአካብ ሚስት፣ በክፋቷ ወደር ያልተገኘላት ሴት ነበረች። ልክ እንደ እፉኝት መርዝ የበዓልን አምልኮ ወደ እስራኤል ምድር አስገባች። የእግዚአብሔርን ነቢያት እንዳውሬ ያሳደደች፣ ገደለች። ንጉስ አካብን እንደፈለገች የምታሽከረክር፣ በውበቷና በተንኮሏ የምትጠቀም አደገኛ ሴት ነበረች። በዚህ ክፋት በተሞላበት ቤተ መንግሥት ውስጥ ጎቶልያ የኤልዛቤልን እያንዳንዱን እንቅስቃሴ በትኩረት ትከታተል ነበር። እናቷ ስልጣንን እንዴት እንደያዘች፣ ጠላቶቿን እንዴት እንዳጠፋች በገዛ ዓይኗ አይታለች። ኤልዛቤል ለጎቶልያ የጭካኔ ትምህርት ቤት ነበረች። ስልጣን ምሕረትን እንደማያውቅ በጉልበት እንጂ በልመና እንደማይገኝ በደንብ አስተማረቻት። ታላቁ ነቢይ ኤልያስ በተራራ ላይ የእግዚአብሔርን ኃይል ባሳየበት ወቅት እንኳን ኤልዛቤል ንስሓ አልገባችም። ከሰማይ ሳት ወርዶ መስዋዕቱን ሲበላ የበዓል ነቢያት ሲያፍሩ፣ ኤልዛቤል ልቧን አደነደነች። ጎቶልያ ይህንን የእናቷን እልከኝነት ተመለከተች፣ የኤልዛቤልን የክፋት መንገድ መረጠች። ጎቶልያ የእናቷን ምኞት፣ የበዓልን አምልኮ የማስፋፋት ህልም በልቧ ኖረች። እንደ ኤልዛቤል ሁሉ ኩራት፣ ሥልጣንን የመቆጣጠር ፍላጎትና ለእግዚአብሔር ሕግ ዓይነ ስውር መሆን በውስጡ ስር ሰደዱ። እነዚህ ሁሉ ዘሮች በልጅነቷ የተዘሩ ከጊዜ በኋላ ፍሬ ያፈሩ ናቸው። ኤልዛቤል በጎቶልያ ውስጥ የራሷን ጥላ ፈጠረች የጭካኔዋ የቶንኮሏ የስልጣን ጥሟ ወራሽ አደረገቻት ጎቶልያ ይህንን የክፋት ውርስ ተቀብላ በልቧ አኖረችው ለወደፊት እቅዷ ለጭካኔ ተግባሯ እንደ መመሪያ ኮምፓስ ተጠቀመችበት የእግዚአብሔርን ህዝብ የምታጠፋ የእናቷን የክፋት ሥራ የምታስቀጥል ጨካኝ ንግሥት ለመሆን ተዘጋጀች የኤልዛቤል መንፈስ በጎቶልያ ውስጥ ሕያው ሆነ ይህ የጨለማው ዘመን መጀመሪያ ነበር። የይሁዳ መንግስት ጣፈንታ በዚች ክፉ ሴት እጅ ወደቀ። ተስፋው የደበዘዘ ቢመስልም እግዚአብሔር ግን ዝም አላለም። የሰሜኑ የእስራኤል መንግስትና የደቡቡ የይሁዳ መንግሥት እንደተጣሉ እባቦች ዘወትር በጠላትነት ይኖሩ ነበር። ይህንን ውጥረት ለማርገብ የፖለቲካ ጋብቻ ተዘጋጀ። ጎቶልያ የኤልዛቤልና የአክአብ ልጅ የይሁዳው ንጉሥ የኢዮሳፍጥ ልጅ ለሆነው ለኢዮራም ተዳረች። ይህ ጋብቻ ከሁለት ልቦች መዋደድ ይልቅ በሁለት መንግስታት መካከል ሰላምን ለማስፈን የታቀደ ስልታዊ እርምጃ ነበር። ጎቶሊያ ወደ ይሁዳ የገባችው እንደ ተራ ሙሽራ ሳይሆን የእናቷን የክፋት ተልእኮ ለመፈጸም እንደተላከች ሰላይ ነበር። ከሰማርያ ቤተ መንግሥት ግርማ ሞገስ ጋር የባዓልን አምልኮና የሲዶናውያንን ልማድ ይዛ መጣች። በይሁዳ ቤተ መንግሥት ውስጥ እንደ ታዛቢ ሳይሆን እንደ ንቁ ተሳታፊ መኖር ጀመረች። ኢዮራም ባለቤቷ፣ በጎቶልያ ተጽዕኖ ስር በቀላሉ ወደቀ። አባቱ ኢዮሳፍጥ እግዚአብሔርን የሚፈራ ለሕጉ የሚገዛ ጻድቅ ንጉሥ ነበር። ይሁን እንጂ በልጁ ጋብቻ ምክንያት በይሁዳ መንፈሳዊ መሠረት ላይ ስንጥቅ መታየት ጀመረ። ጎቶልያ ኢዮራምን በረቀቀ መንገድ ጣዖት አምልኮን እንዲቀበል አደረገችው። ቀስ በቀስ የይሁዳ መንፈሳዊ ውድቀት ጀመረ። ጎቶልያ በይሁዳ ቤተ መንግስት ውስጥ በአድነት አልተሰማትም። የእናቷን ተንኮልና ጭካኔ ጠንቅቃ ስለምታውቅ በልበ ሙሉነት እርምጃዋን መራመድ ጀመረች። ኢዮራምን በቁጥጥሯ ሥር አድርጋ የይሁዳን መንግስት እንደፈለገች መምራት ያዘች። የይሁዳ ሕዝብ ግን ገና አላወቅም። ነገር ግን ታላቅ አደጋ እየመጣበት ነበር። ኢዮሳፍጥ ከሞተ በኋላ ልጁ ኢዮራም የይሁዳን ዙፋን ወረሰ። ጎቶልያ ንግስት ሆነች። ይህ ለጎቶልያ ታላቅ አጋጣሚ ነበር። በእናቷ በኤልዛቤል የተማረች የክፋት ትምህርት በተግባር የምታወልበት ጊዜ ደረሰ። ወዲያውኑ በኢዮራም ላይ ያላትን ተጽዕኖ መጠቀም ጀመረች። ኢዮራም የአባቱን የእግዚአብሔርን መንገድ ትቶ ወደ ጣዖት አምልኮ እንዲመለስ አደረገችው። በይሁዳ ምድር ለበዓልና ለሌሎች የአረማውያን አማልክት የሚሰገድባቸው መቅደሶች መታየት ጀመሩ። የእግዚአብሔር ስም ተረሳ፣ የጣዖት አምልኮ ነገሰ። ኢዮራም በጎቶልያ ምክር እጅግ ጨካኝ ሆነ። ሥልጣኑን ለማስጠበቅ ሲል የገዛ ወንድሞቹን ተቀናቃኞቼ ናቸው ብሎ የፈራቸውን ያለ ርኅራህ ያስገደለ። ይህ አሰቃቂ ድርጊት በጎቶልያ ምክር የተፈጸመ ሳይሆን አይቀርም። ኢዮራም ሥልጣኑን ቢያስጠብቅም ከሕዝቡና ከእግዚአብሔር ግን ተለየ፣ የሞራል ልዕልናውን አጣ። በኢዮራም ዘመነ መንግሥት ይሁዳ እየተዳከመች ሄደች። ኤዶም አመጸች፣ ነጻነቷን አወጀች። ፍልስጤማውያንና አረቦች ወረራ ፈጸሙ፣ የይሁዳን ሀብት ዘረፉ። ይህ ሁሉ የሆነው ኢዮራም የእግዚአብሔርን መንገድ በመተው ምክንያት ነው። ታላቁ ነቢይ ኤልያስ በኢዮራም ክፋት ላይ የእግዚአብሔርን ፍርድ አወጀ። ኢዮራም በክፉ ሥራው እንደሚቀጣ በስቃይ እንደሚሞት ተነበየ። እንደ ትንቢቱም ኢዮራም በአሰቃቂ በሽታ ተመታ። ስምንት ዓመታት ከተሰቃየ በኋላ ሞተ። ይሁዳ በመንፈሳዊም ሆነ በፖለቲካዊ መልኩ ተዳከመች። ይሁን እንጂ ጎቶልያ ተስፋ አልቆረጠችም። ባሏ ቢሞትም ምኞቷ አልበረደም። ሥልጣን የመቆጣጠር ፍላጎቷ ከምንጊዜውም በላይ ነደደ። ኢዮራም ከሞተ በኋላ ቀጣዩ እርምጃዋን ማቀድ ጀመረች። የይሁዳን ዙፋን ለመን ጠቅ ማንኛውም ነገር ለማድረግ ዝግጁ ነበረች። ኢዮራም ከሞተ በኋላ ልጁ አካዚያስ የይሁዳ ንጉሥ ሆነ። አካዚያስ የጎቶልያ ልጅ ስለነበር እናቱ በእርሱ ላይ ያላት ተጽዕኖ ከፍተኛ ነው። ጎቶልያ ልጇን እንደፈለገች በማሽከርከር የተጀመረውን የክፋት መንገድ ቀጠለች። ይሁን እንጂ የአካዚያስ የግዛት ዘመን እጅግ አጭር ሆነ። በሰሜኑ በእስራኤል መንግሥት ውስጥ ኢዩ በተባለ ሰው በተነሳ አመፅ አካዚያስ ተገደለ። ኢዩ የበዓልን ነቢያትና የአካብን ቤተሰብ በሙሉ ለማጥፋት በእግዚአብሔር የተቀባ ሰው ነበር። አካዚያስ ከእስራኤል ንጉሥ ከኢዮራም ጋር ዝምድና ስለነበረው በኢዩ እጅ ተገደለ። የአካዚያስ ሞት ለይሁዳ አስደንጋጭ ዜና ነበር። ዙፋኑ ባዶ ሆነ፣ የንጉሳዊው ስፍራ አደጋ ላይ ወደቀ። ይሁን እንጂ ጎቶልያ ይህንን ቀውስ እንደ አደጋ ሳይሆን እንደ ታላቅ አጋጣሚ ቆጠረችው። የይሁዳን ዙፋን ለመንጠቅ ከዚህ የተሻለ ጊዜ እንደማይኖር አምና ተንኮለኛ እቅዷን ማዘጋጀት ጀመረች። ጎቶልያ በታሪክ ታይቶ የማይታወቅ እጅግ ዘግናኝ ድርጊትን ፈጸመች፣ የይሁዳን ዙፋን ለመቆጣጠር የገዛ የልጅ ልጆቿን የንጉሳዊውን ቤተሰብ አባላት በሙሉ ያለ ርኅራህ ያስገደለች። ይህ ጭካኔ የተሞላበት እርምጃ ተቀናቃኞቿን በሙሉ ለማጥፋት፣ ስልጣኗን ለማስጠበቅ የወሰደችው እርምጃ ነበር። በዚህም ጭካኔ የተሞላበት ድርጊት ጎቶልያ የይሁዳ ንግሥት ሆነች። በይሁዳ ታሪክ ለመጀመሪያ ጊዜ አንዲት ሴት በዙፋኑ ላይ ተቀመጠች። ይሁን እንጂ ይህ ሥልጣን በደም የተጨማለቀ፣ በክፋት የተሞላ ነበር። ከዚህ እልቂት መሃል አንድ ተአምር ተፈጸመ። የአካዚያስ ሕፃን ልጅ ኢዮአስ በዮሴፕት በአክስቱ አማካኝነት ከሞት ተረፈ። ዮሴፕት ሕፃኑን በድብቅ ወደ እግዚአብሔር ቤተ መቅደስ ወስዳ ደበቀችው። ኢዮአስ ለይሁዳ ንጉሣዊ መንበር የመጨረሻው ተስፋ ሆነ። እግዚአብሔር ሕዝቡን ለመታደግ ይህንን ሕፃን እንደ መሣሪያ ሊጠቀምበት አቅዶ ነበር። ጎቶልያ የይሁዳን ዙፋን ብትቆጣጠርም እግዚአብሔር ግን ዝም አላለም። የኢዮአስ መትረፍ የጨለማውን ዘመን የሚያበቃ የተስፋ ብርሃን ነበር። ጎቶልያ የይሁዳን ዙፋን ከጨበጠች በኋላ በይሁዳ ታሪክ ታይቶ ማይታወቅ በጭካኔ የተሞላ የአገዛዝ ጊዜን ጀመረች። ለመጀመሪያ ጊዜ አንዲት ሴት ብቻዋን የይሁዳን መንግስት መራች። አገዛዟ በጉልበት በማስፈራራትና በእናቷ በኤልዛቤል በተማረችው ተንኮል የተሞላ ነበር። ወዲያውኑ የበዓልን አምልኮ የመንግስት ሃይማኖት አደረገች። በይሁዳ ምድር ለበዓል የሚሰገድባቸው መቅደሶችና ቤተ ጣዖቶች እንዲገነቡ አዘዘች። የእግዚአብሔር ስም እንዲረሳ፣ የጣዖት አምልኮ እንዲስፋፋ ከፍተኛ ጥረት አደረገች። የእግዚአብሔር ካህናት ተሰደዱ፣ ተደበቁ። የእግዚአብሔርማ አምልኮ ተዳፈነ። ይሁን እንጂ የጎቶሊያ አገዛዝ ያለ ተቃውሞ ይቀጥላል አልነበረም። ብዙ የይሁዳ ህዝብ በተለይም ካህናቱና ለእግዚአብሔር ታማኝ የሆኑት በድብቅ መቃወም ጀመሩ። የእግዚአብሔር ቤተ መቅደስ ለእግዚአብሔር ታማኝ ለሆኑት መጠጊያ ሆነ። እዚያም በድብቅ እየተሰበሰቡ እግዚአብሔርን ያመልኩ ነበር። በህዝቡ መካከል በጎቶሊያ አገዛዝ ላይ ቅሬታው እየጨመረ መጣ። የዳዊት ዘር የሆነ ህጋዊ ወራሽ በህይወት እንዳለ የሚገልጽ ወሬ በህዝቡ መካከል መናፈስ ጀመረ። ይህ ወሬ ለህዝቡ የተስፋ ጭላንጭልን ሰ አልመጣውም ጎቶልያን የሚቃወምበትን ኃይል አቀጣጠለው። ጎቶሊያ ኢዮአስ በሕይወት መኖሩን አላወቀችም። ሁሉንም የንጉሳዊ ቤተሰብ አባላት እንዳጠፋች ስልጣኗ አስተማማኝ እንደሆነ አምና ነበር። ይሁን እንጂ እግዚአብሔር ከእርሷ የተሻለ እቅድ ነበረው። ኢዮአስን በቤተ መቅደስ ውስጥ በመደበቅ ለይሁዳ ሕዝብ ተስፋን ሰጠ። የጎቶልያ የጭካኔ አገዛዝ በይሁዳ ላይ የጨለማውን ዘመን ቢያመጣም እግዚአብሔር ግን ሕዝቡን አልተወውም። በቤተ መቅደስ ውስጥ የተደበቀው ኢዮአስ የዚህ የጨለማ ዘመን ማብቂያ የተስፋ ብርሃን ነበር። የጎቶልያ ክፋት የእግዚአብሔርን እቅድ ያደናቅፋል። ዮሴብት ዮሴፍ ኢዮአስን ከጎቶልያ አልቂት ካተረፈችው በኋላ ወደ ቤተ መቅደሱ ይዛው መጣች። በዚያም ከሊቀ ካህናቱ ከዮዳሄ ጋር በመሆን ሕፃኑን በታላቅ ጥንቃቄ አሳደጉት። ኢዮአስ የእግዚአብሔርን ሕግ እየተማረ፣ እውነተኛውን አምልኮ እያወቀ አደገ። ከውጭው ዓለም ክፋት ተጠብቆ ለወደፊቱ ተልእኮ ተዘጋጀ። ሊቀ ካህኑ ዮዳሄ ኢዮአስ የዳዊት ዘር፣ የይሁዳ ሕጋዊ ወራሽ መሆኑን አውቋል። እርሱ የይሁዳ ተስፋ፣ የእግዚአብሔር ዕቅድ መፈጸሚያ እንደሆነ አመነ። ትክክለኛው ጊዜ እስኪደርስ ድረስ በትዕግስት መጠበቅ እንዳለበት ተገነዘበ። ዮዳሄ ጊዜውን እየጠበቀ ጎቶልያን ከስልጣን ለማውረድ በድብቅ እቅድ ማዘጋጀት ጀመረ። ለእግዚአብሔር ታማኝ የሆኑ ካህናትን፣ ሌዋውያንን እና ወታደራዊ መሪዎችን በማስተባበር ጠንካራ ኃይል ፈጠረ። እነዚህ ሰዎች ኢዮአስን በዙፋኑ ላይ ለማስቀመጥ ሕይወታቸውን ለመስጠት ዝግጁ ነበሩ። ጎቶልያ በቤተ መንግስቷ ውስጥ በድሎት ስትኖር፣ በቤተ መቅደሱ ውስጥ እየተከናወነ ያለውን ነገር ግን አላወቀችም። ሁሉንም የንጉሳዊ ቤተሰብ ላት እንዳጠፋች ስልጣኗም አስተማማኝ እንደሆነ አምና ነበር። የእግዚአብሔር እቅድ የይሁዳን መንግስት ወደ ቀድሞ ክብሩ ለመመለስ እየሰራ እንደሆነ ፈጽሞ አላሰበችም። የጎቶልያ አለማወቅ የእግዚአብሔር ዕቅድ እንዲሳካ ረድቷል። ዮዳሄ በትዕግሥትና በጥበብ አመቺውን ጊዜ እየጠበቀ ተከታዮቹን እያጠናከረ ሄደ። ኢዮአስም የእግዚአብሔርን ሕግ እየተማረ ለንጉሥነት እየተዘጋጀ ነበር። ጎቶልያ በይሁዳ ላይ የጭካኔ አገዛዟን ቀጠለች። አዋጆቿን በኃይል አስፈጸመች። የሚቃወሟትን ሁሉ ያለ ርኅራኄ ቀጣች። ሰላዮቿ በየቦታው እየተዘዋወሩ ማንኛውም የተቃውሞ ድምፅን ለማፈን ይጥሩ ነበር። የህዝቡን ነጻነት ገፈፈች በፍርሃት እንዲገዙ አደረገች ይሁን እንጂ የይሁዳ ህዝብ ለእግዚአብሔር ያለውን እምነት ሙሉ በሙሉ ማጥፋት አልቻለችም በድብቅም ቢሆን እውነተኛውን አምልኮ የሚከተሉ ለእግዚአብሔር ታማኝ የሆኑ ሰዎች ነበሩ እነዚህ ሰዎች ተስፋቸውን በእግዚአብሔር ላይ አድርገው የጨለማው ዘመን እንደሚያልፍ ያምኑ ነበር። ሊቀ ካህኑ ዮዳሄ ይህንን እያደረገ የመጣውን ተቃውሞ ለስድስት ረጃጅም ዓመታት በስውር ሲያበረታታ ቆየ። እጅግ ጥንቃቄ የተሞላበትና በትዕግሥት የተሞላ ዕቅድ ነድፎ ለትክክለኛው ጊዜ እየተዘጋጀ ነበር። አመቺውን ጊዜ ሳይጠብቅ እርምጃ መውሰድ የሚያስከትለውን አደጋ ጠንቅቆ ያውቃል። በእነዚህ ዓመታት ውስጥ ኢዮአስ በቤተ መቅደሱ ውስጥ የእግዚአብሔርን ሕግ እየተማረ የንጉስነት ኃላፊነትን እየተገነዘበ አደገ። ዮዳሄ ኢዮአስ የወደፊት ዕጣ ፈንታውን የይሁዳን መንግስት የመምራት ኃላፊነቱን ጠንቅቆ እንዲረዳ አድርጎታል። ኢዮአስም ለዚህ ታላቅ ተልእኮ ራሱን አዘጋጀ። ጎቶልያ ትኩረቷን በሙሉ በበዓል አምልኮ ላይ አድርጋ ነበር። ለበዓል ክብር የሚሆኑ ታላላቅ ስርዓቶችንና ክብረ በዓላትን በማዘጋጀት የጣዖት አምልኮን ለማስፋፋት ትጥር ነበር። ይሁን እንጂ እነዚህ ድርጊቶቿ የሕዝቡን ተቃውሞ ይበልጣ ጠናከሩት እንጂ እምነታቸውን ሊያጠፋው አልቻለም። በሰባተኛው ዓመት ዮዳሄ ትክክለኛው ጊዜ መድረሱን አወቀ። ተቃውሞ ጠንካራ ሆኗል፤ ሕዝቡም ለለውጥ ዝግጁ ነው። ዮዳሄ ያቀደው እቅድ እጅግ ደፋርና በጥንቃቄ የተዘጋጀ ነበር። ስኬታማ ለመሆን የእግዚአብሔር እርዳታ እንደሚያስፈልጋቸው ያውቃል። የጎቶልያ የጭካኔ አገዛዝን ለማስቆም፣ ኢዮአስን በዙፋኑ ላይ ለማስቀመጥ የተደረገው ዝግጅት ተጠናቀቀ። ዮዳሄና ተከታዮቹ በድፍረትና በእምነት ታሪካዊ እርምጃ ለመውሰድ ተዘጋጁ። የይሁዳ ጣፈንታ በእነዚህ ደፋር ሰዎች እጅ ላይ ወደቀ። ዮዳሄ ወሳኙ ጊዜ መድረሱን ባወቀ ጊዜ የይሁዳን መሪዎች በድብቅ ወደ እግዚአብሔር ቤተ መቅደስ ጠራ። ወታደራዊ መሪዎች፣ ካህናትና ሌዋውያን በቤተ መቅደስ ውስጥ ተሰበሰቡ። ዮዳሄ ለረዥም ጊዜ ተደብቆ የቆየውን ታላቅ ምስጢር ለተሰበሰቡት መሪዎች ገለጸ። የሰባት ዓመት ሕፃን የሆነውን ኢዮአስን ከፊት አቅርቦ፣ እነሆ የዳዊት ዘር፣ የይሁዳ ሕጋዊ ወራሽ ሲላወጀ። የኢዮዋስ መገለጥ ለተሰበሰቡት ሰዎች ታላቅ መደነቅና ደስታን ፈጠረ። ለረጅም ጊዜ ሲጠብቁት የነበረው ተስፋ እነሆ ከፊታቸው ቆሟል። በቆራጥነትና በተስፋ ተሞሉ። ዮዳሄ ጎቶልያን ከስልጣን ለማውረድ፣ ኢዮዋስን በዙፋኑ ላይ ለማስቀመጥ ያቀደውን ዝርዝር ዕቅድ አስረዳቸው። ሌዋውያኑ ሕዝቡን በሃይማኖታዊ በዓል ስም ወደ ቤተ መቅደሱ እንዲሰበስቡ አዘዘ። የቤተ መቅደሱ ጠባቂዎች በጦር መሳሪያ ተደራጅተው በቤተ መቅደሱ ዙሪያ እንዲሰፍሩ ተደረገ። ከዚያም በተጨማሪ ለረ ለረጅም ጊዜ ተደብቆ የቆዩት የንጉስ ዳዊት የተቀደሱ የጦር መሳሪያዎች ከማህደራቸው ወጡ። እነዚህ የጦር መሳሪያዎች የእግዚአብሔርን ቃል ኪዳን የሚያስታውሱ ለህዝቡ የድፍረትና የተስፋ ምልክት ሆነው አገልግለዋል። የጦር መሳሪያዎቹ መውጣት ለሚደረገው ትግል መንፈሳዊ ድጋፍ ሰጠ። ዮዳሄ ይህ ሁሉ ውቅድ ያለ እግዚአብሔር እርዳታ ስኬታማ እንደማይሆን ጠንቅቆ ያውቃል። ስለዚህም ወደ እግዚአብሔር በጸሎት አመለከተ። የእግዚአብሔርን ሞገስና እርዳታ ለመነ። ህዝቡን ከጎቶሊያ የጭቆና አገዛዝ ነፃ እንዲያወጣቸው በእግዚአብሔር የእግዚአብሔር ስም ተማጸነ። በመጨረሻም ወሳኙ ቀን ደረሰ። ዮዳሄ በጥንቃቄ ያቀደው እቅድ ተግባራዊ የሚሆንበት ጊዜ ደረሰ። ህዝቡ በሃይማኖታዊ በዓል ስም ወደ ቤተ መቅደሱ መጉረፍ ጀመረ። ቤተ መቅደሱ ውስጥ ምን እየተካሄደ እንዳለ ምንም አላወቁም። በልባቸው ግን ከጎቶልያ በልባቸው ግን ከጎቶልያ አገዛዝ ለመላቀቅ ከፍተኛ ጉጉት ነበራቸው። የቤተ መቅደሱ አደባባይ በህዝቡ ግርግር ተሞላ። ሁሉም ነገር ለታላቁ ክስተት ዝግጁ ነበር። በእግዚአብሔር ቤተ መቅደስ ውስጥ ታላቅ ክስተት ሊፈጸም ነው። ዮዳሄ ወሳኙን እርምጃ ለመውሰድ ዝግጁ ነው። ሌዋውያኑ መለከታቸውን ነፉ። ወታደሮቹን በተመደቡበት ቦታ ተሰለፉ። የሕዝቡ ግርግር ጸጥ አለ። ሁሉም ዓይኑን ወደ መቅደሱ መግቢያ አደረገ። ዮዳሄ ሕፃኑ ኢዮአስን ከፊት አቅርቦ በራሱ ላይ ዘውድ ጫነበት። እነሆ ንጉሳችሁ፣ የዳዊት ዘር፣ በእግዚአብሔር የተመረጠው ሲል በታላቅ ድምፅ አወጀ። ይህንን ጊዜ ሕዝቡ በታላቅ ደስታ ጮኸ። ንጉሱ ለዘላለም ይኑር የሚለው ጮኸ የቤተ መቅደሱን አደባባይ አናወጠው። መለከቶቹ ተነፉ፣ ከበሮዎቹ ተደለቁ። ይህ ድርጊት በህዝቡ ልብ ውስጥ ታላቅ ለውጥ አመጣ። ከጎቶሊያ የጭቆና አገዛዝ ለመላቀቅ ያላቸው ፍላጎት እንደ እሳት ነደደ። ለረዥም ጊዜ በውስጣቸው አፍነውት የቆዩት ተስፋ እንደገና ሕያው ሆነ። የእግዚአብሔርን ቃል ኪዳን ለማደስ ቆርጠው ተነሱ። ጎቶልያ በቤተ መንግሥቷ ሆና የህዝቡን ጩኸት ሰማች። ምን እየተካሄደ እንዳለ ለማወቅ በንዴት እየተንጨረጨረች ወደ ቤተ መቅደሱ ሮጠች። በቤተ መቅደሱ ስትደርስ ዓይኗን ማመን አልቻለችም። ኢዮአስ ዘውድ ጭኖ በካህናቱና በህዝቡ ተከባው አየችው። ክህደት ክህደት ብላ ጮኸች። ይሁን እንጂ ድምጿ በሕዝቡ ጮኸት ተዋጠ። ብቻዋን እንደቀረች ተረዳች። በዙሪያዋ ያሉት ሁሉ በእርሷ ላይ ፊታቸውን አዙረዋል። የገነባችው የፍርሃት ግድግዳ ፈረሰ። ዮዳሄ ጎቶልያ እንድትያዝ አዘዘ። ወታደሮቹም ወዳውኑ ያዟት። ቤተ መቅደሱን እንዳታረክስ ከቅዱሱ ስፍራ ውጪ ተወስዳ ተገደለች። የጭካኔ አገዛዟ በድንገት አበቃ። የፈሰሰው ደም የበቀል እርምጃ ሆነ። የጎቶልያ ሞት ለይሁዳ ሕዝብ የነፃነት ብስራት ነበር። ዮዳሄ ሕዝቡን ሰብስቦ ከእግዚአብሔር ጋር ያላቸውን ቃል ኪዳን እንዲያድሱ አደረገ። የእግዚአብሔርን ሕግ እንዲጠብቁ ከጣዖት አምልኮ እንዲርቁ አጥብቆ አሳሰባቸው። ሕዝቡም በሙሉ ልብ ቃል ኪዳናቸውን አደሱ። የጎቶልያ ታሪክ አስደንጋጭ ክስተቶች፣ የጭካኔ ድርጊቶችና የእግዚአብሔር ታማኝነት የተገለጸበት ታላቅ ትምህርት ነው። ይህ ታሪክ ማስጠንቀቂያና ተስፋ የያዘ መልእክትን ያስተላልፋል። የጎቶልያ ታሪክ ስልጣንን ያለ ገደብ መጠቀም፣ እግዚአብሔርን መቃወም የሚያስከትለውን አስከፊ ውጤት ያሳያል። ጎቶልያ ስልጣንን በኃይል በመጠቀም የገዛ ቤተሰቧን በመግደል የጭካኔ አገዛዟን አስፋፋች። ይሁን እንጂ መጨረሻዋ ውድቀት ሆነ። ይህም ክፋት ለጊዜው አሸነፈ ቢመስልም በመጨረሻ ግን እንደሚሸነፍ የሚያሳይ ማስጠንቀቂያ ነው። የጎቶልያ ታሪክ የእግዚአብሔር ታማኝነትና ቃል ኪዳኑ የማይሻር መሆኑን የሚያረጋግጥ ተስፋን ይሰጣል። ምንም እንኳን ጎቶልያ የዳዊትን ዘር ለማጥፋት ብትጥርም እግዚአብሔር ኢዮአስን በመጠበቅ ቃል ኪዳኑን አጸና። ይህም እግዚአብሔር ለሕዝቡ ታማኝ እንደሆነ፣ ምንም ዓይነት ክፉ ኃይል የእርሱን እቅድ ሊያደናቅፍ እንደማይችል የሚያሳይ ተስፋ ነው። የጎቶልያ ታሪክ የእግዚአብሔር ክብር፣ የእርሱ ዕቅድ ሁል ጊዜም እንደሚፈጸም፣ የእርሱ መንግሥት ለዘላለም እንደሚኖር ያረጋግጣል። ጎቶልያ የይሁዳን መንግሥት ብትቆጣጠርም፣ እግዚአብሔር ግን ከእርሷ በላይ ነበር። በእርሱ በተመረጠው ጊዜ ጎቶልያን ከስልጣን አውርዶ ኢዮአስን በዙፋኑ ላይ አስቀመጠ። ይህም እግዚአብሔር በሁሉም ነገር ላይ ስልጣን እንዳለው፣ የእርሱ ፍቃድ ብቻ እንደሚፈጸም የሚያሳይ ነው። እግዚአብሔር ምንም እንኳን ክፋት ቢስፋፋም ታማኝ አገልጋዮቹን በመጠቀም ሥርዓትን ያመጣል። በጎቶልያ ዘመን ዮዳሄና ሌሎች ማይ ሰዎች ኢዮአስን በመጠበቅና በማሳደግ ለዚህ ስርዓት መሰረት ጥለዋል። ይህም እግዚአብሔር ሁል ጊዜም ታማኝ አገልጋዮች እንዳሉት በእነርሱም በኩል ታላላቅ ስራዎችን እንደሚሰራ የሚያሳይ ነው። የጎቶልያ ታሪክ እግዚአብሔርን፣ ታማኝነት፣ ፍትሕና ክብር የሚያሳይ ታላቅ ምስክር ነው። ይህ ታሪክ በህይወታችን ውስጥ ለሚገጥሙን ፈተናዎች ብርታትን ይሰጠናል። በእግዚአብሔር እንድንታመን ያበረታናል። የጎቶልያን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን።